ሰላም ተነስተልን ወደ ደቡ ሜድ ቤተሰቦችና ተከታታዮች፣ ዛሬ የኢትዮጵያ ባህላዊ መድኃኒት ትሩፋትን እንመለከታለን። የኢትዮጵያ ባህላዊ መድኃኒቶች ለዓለም ጤና የሚያበረክቱትን የጨዋታ ለውጥ እንመለከታለን። ወደፊት ሊገጥሙን የሚችሉ በሽታዎች መድኃኒቱ በጥንታዊ ወጎቻችን ውስጥ የተደበቀ ቢሆንስ? የማቋረጥ ሕክምና መፍትሄዎችን የሚፈልግ ዓለም ውስጥን ያለ ነው የፈውስ ጥበብ የሆነው የውድ ሀብታችን እንመለከታለን። የመዳይ ተስተዋይ እጽዋትን አስደናቂ ውርስ እንዲሁም ደሞ ካባቶች የወረስናቸው ውርሶች የማናውቀው ዓለም ውስጥ እየገባን ቢሆንም ዓለም ጤናን ለመለወጥ በተዘጋጀ ወደ ኢትዮጵያን መጓዝ ይገባናል። ጥንት ኢትዮጵያን ተክሎች በዘመናዊ በሽታዎችን ለመፈወስ የሚረዱ ቢሆኑስ የኢትዮጵያ ብዛ ህይወት ከቅመማ ቅመም መገኛ ትባል እንጂ እንደነበረን ታላቅነትና እንደነበረን ታሪክ ደግሞ መድኃኒቶችን በአግባቡ አላዝናቸው ዛሬ ይህን በአጭሩ እንዳትሳለን ማለት ነው። የደቡሜድ ነው ስብስብ የሕክምና ርዕሶችን ወደ ተግባራዊ ምክር የምንከፋፍልበት እንደተለመደው ስለ ጤናችሁ አዘጋቻ ክንተቡ ኮሎ በፊት እንደተለመደ ደቡሜድን ሰብስክራይብ ሼር ማድረግ እንዳይረሳ እያለን ስንቀጥል፣ ቁጥር አንድ ላይ የምናገኘው የኢትዮጵያ የታሪካዊና የባህላዊ አውዱን እንመልከት እንግዲህ። ስለ ኢትዮጵያ ባህላዊ መድኃኒቶች ስናወራ የኢትዮጵያን ታሪካዊና ባህላዊ አውዶ ስንመለከት የኢትዮጵያ ጥንታዊ እጽዋት ሕክምና ከብዙ ብሔረሰቦች መካከል የሚገኝ ነው። እንደ ከባህልና ከቅርስ አንፃር ስንመለከት እንግዲህ የኢትዮጵያ ባህላዊ መድኃኒቶች ኢትዮጵያ ከሰማንያ በላይ ብሔረሰቦች ያሏቸው ሲሆን እያንዳንዳቸው የራሳቸው የመድኃኒት እውቀት አላቸው። ይህም ከሀገር ሀገር እንዲሁም ደግሞ ከ ብሄር ብሔር የሚለያይ እውቀት በባህላዊ መድኃኒቶች ላይ ያላቸው አስተሳሰብና ያላቸው እውቀት ከማህበረሰብ ማህበረሰብ ከብሄር ብሄር ከአባቶች አባቶች የሚለያይ እንገዲ እንግዲህ ስለ ባህላዊ መድኃኒቶች ፈውስ ስናወራ በኢትዮጵያውያን በኢትዮጵያኖች ውስጥ ስንመለከት የሚፈውሰው አካላዊ ብቻ ሳይሆን ተክሎቹ የመንፈስ እንዲሁም ደግሞ ባህላዊ አምልኮ ጋር የተሳሰሩ ናቸው። አንዳንድ ተክሎች በኢትዮጵያን ኦርቶዶክስ ቤተክርስቲያን የሚደገፉ ሲሆኑ አንዳንዶች ደግሞ በእስልምና ገሚሱ ደግሞ እንዲሁም ደግሞ በአዋቂዎች በሚባሉ ወይም ደግሞ በተለምዶ እንዲሁም ጠንቆች በሚባሉት የሚደገፉ መድኃኒቶች ይኖራሉ። እንዲሁም ደግሞ በጋራ በአንድ ላይ የምንጠቀማቸው መድኃኒቶች ይኖራሉ። ስለዚህ ይህ የሚያመላክቱ ከባህል እንዲሁም ደግሞ ከእምነት ጋር የተሳሰሩ ናቸው ማለት ነው የኢትዮጵያውያን የባህል መድኃኒቶች። እንዱም ደግሞ በመንደሮች በአካባቢዎች የሚመከሩ ናቸው። በተለይም አንድ ሰው እንኳን ታመመ የሚባል በሆስፒታል ከመሄዱ በፊት እድሜያዊ የሚያማክሩት አባቶችን ወይም ደግሞ እናቶችን ናቱም ሆስፒታል ከመሄዱ በፊት የነሱ እርዳታ ስለሚያስፈርግ ማለት ነው። ምክንያቱም መድኃኒቶቹ ወይም ደግሞ ቅጠላ ቅጠሎችን በተለያየ መልኩ በዱቄት መልክ ወይም ደግሞ በጭስ መልክ የሚፈውሱ ስለሆኑ ያማክራሉ ማለት ነው። ስንቀጥል ደግሞ በቁጥር ሁለት ከኢትዮጵያ ባህላዊ መድኃኒቶችና ፈውሶች ቅጠሎች ጋር ስናያይዝ የሳይንሳዊ ምርምር ማስረጃዎቹን እንመልከት። በተለይ አንድ ጥናት በተወሰኑ የአማራ ክልሎች ላይ የተደረገ አንድ ጥናት እንደሚያመላክተው ከሆነ አገር አቀፍ የመድኃኒት እጽዋት ግምገማ መሰረት በተለይ በ412 እጽዋት ላይ የተደረገ አንድ ምርምር እንዳመላከተው ከሆነ ከ412 ወደ 44 የሚጠጉት በዋነኝነት በቀጥታ ለመድኃኒትነት ዋጋ እንዳላቸው እንዲሁም ደግሞ ከፀረ ብግነት እንዲሁም ደግሞ ቁስልን ከመፈወስ አንጻር በቀጥታ ወደ መድኃኒትነት ሊቀይሩ እንደሚችሉ ተረጋግጧል። እንዲሁም ደግሞ ከጉበት መተው ጋር በተያዘ ከጉበትን ለመፈወስ በባህላዊ ሕክምና መልክ ከተሰበሰቡት ውስጥ ወደ 276 ዝርያዎች በኢትዮጵያ እንደተገኙ እንዲሁም ደግሞ እነዚህ ሁሉ ከፋርማሲ እንዲሁም ደግሞ ከፋርማኮሎጂካል ጋር በተያዘ የተደረጉ ጥናቶች ፎሎፎኖይድ አልካሎይድና እንዲሁም ደግሞ አስፈላጊ የሆኑ ዘይቶችን በውስጣቸው መያዛቸው እና በዚህም የተነሳ ለመድኃኒትነት በቀጥታ ሊውሉ እንደሚችሉ ምርምሮቹ አሳይተዋል ማለት ነው። እስካሁን የተደረጉ ጥቂት ምርምሮች ይህን ያመላክታሉ። ወደ ሶስትነት ደረጃ ደግሞ ስንቀጥል የጤና ጥቅሞቹን እንመርምር በምሳሌዎች አስደግፌ በተለይ የኢትዮጵያ ባህላዊ እጽዋት መድኃኒቶችን ስንመለከት የፀረ ብግነትና ሕመም ማስታገሻ ናት የሚውሉት። በተለይ ባህላዊ ፈዋሽ ብዙን ጊዜ እጽዋትን ለእብጠት ለአርትራይተስ፣ ወይም ደግሞ አጠቃላይ የሰውነት ሕመምን ለማከም የሚጠቀሙባቸው እንደምሳሌ ንቅስ ለምሳሌ ቀበሪቾ የሚባለውን እንኳን ብናይ ለራስ ምታት ለጉንፋን፣ እንዲሁም ደግሞ ለመገጣጠሚያ ሕመሞች እንደ ዕጣን ሊጨስ የሚችልና አጠቃላይ ሰውነትን የሚፈውስ ነው። ይሄ ሳይንሱ ደግሞ ስለዚህ ስለ ቀበሪቾ ምን ይላል ሲባል እንደ ተፈጥሯዊ አስ ስፕሬይ የሚሰራ ስፕሬይ ሲባል እንግዲህ የሚረጭ አይነት እንዲሁም ደግሞ አስተናፋፈስ ስርዓትን የሚያስተካክሉ በመርጨት ብቻ እንደ መድኃኒትነት የሚያገለግሉ የማይዋጡ ማለት ነው፣ በአየር መልክ የሚሳቡ መድኃኒቶች። ስለዚህ ገረብቹ እንደ በባህላዊ መልክ እጬ ስም እንደ ስፕሬይ ያገለግላል ማለት ነው። ከጸረ ብግነት ውጤቶች እንዲሁም ደግሞ በአንቲኦክሲዳንቶች ሰውነታችንን ከአንቲኦክሲዳንት የሚያጸዳ ነው ማለት ነው። በዚህም የተነሳ ሰውነታችን ከጭንቀት እንዲተነፍስ ከህመም እንዲታገስ ያደርጋል ማለት ነው። ስንቀጥል ከጸረ ተባይ እንዲሁም ደግሞ ከጸረ ፈንገስ እንዲሁም ደግሞ ከጸረ ቫይረስ ጋር በተያዘ የኢትዮጵያ ባህላዊ ተክሎችና እጽዋት እንዴት ይጠቅማሉ ሲባል የኢትዮጵያ ተክሎች በሽታን ከመከላከል አንጻር ከጥንታዊ ሕክምና ጋር በተያዘ ትልቅ አስተዋጽኦ ሲጫወቱ ቆይቷል። ለምሳሌ ስንጠቅስ ግራዋን እንኳን ብንጠቅስ ግራዋ ወባ ለሆድ ችግር ለሚያስቸግሩ በተለይ የሆድ ትላትል ለሚቸገሩ ሰዎች እጅግ በጣም ሁነኛ ሆኖ አገልግሏል ማለት ነው። ይህም በባህላዊ ህክምና የጸረ ትላትል ወይም ደግሞ ሰውነታችን ዲዋር ለማድረግ ሆዳችንን ለማጽዳት ያገለግሉት ነበር ማለት ነው። ሳይንስ ስለ ግራዋ ምን ይላል ሲባል የላብራቶሪ ጥናቶች የፕላስሞዲየም ጥገኛ ተውሳኮችን ወይም ደግሞ ወባን እንደሚገድል ሙሉ ለሙሉ አረጋግጧል ማለት ነው። ደግሞ የጸረ ባክቴሪያ እንቅስቃሴውን ደግሞ የሆድ ትላትልን ሙሉ ለሙሉ እንደሚያጸዳ ያሳያል ማለት ነው። እንዲሁም ደግሞ እንደ ምሳሌ በሌላኛው በኩል ዳማከሴን እንኳን መስ ብናይ ለጉንፋን እንዲሁም ደግሞ ቫይረሶችን ለማጽዳት ያገለግላል ማለት ነው። ሶስተኛው ደግሞ የኢትዮጵያ ዕፅዋት እንዲሁም ደግሞ ከኢትዮጵያ ባህላዊ ሕክምናዎችን ስንመለከት በኢትዮጵያ ባህላዊ ሕክምና አንዳንድ ዕፅዋት ጽዋት ከባድ የምግብ ጋር የታየ ከጉበት ጋር የተያዙት እንዲሁም ደግሞ ከአልኮል ጋር የተያያዙትን የጉበት ጉዳቶችን ለማጽዳት በባለ ህክምና ይጠቀሙበት ነው። እንደ ምሳሌ እንጥቅስ ሳናን እንኳን ብንውስድ ከየጉበትን ለማጽዳት እንዲሁም ደግሞ የጉበትን ዲቶክስ ለማድረግ ቅጠሎቹ እጅግ በጣም ወሳኞች ናቸው ማለት ቅጠሎና ፍሬው። ሳይንስ ደግሞ ስለብሳና ምን ይላል ሲባል ጥናቶች እንደሚያሳውት ከሆነ የጉበት ሴሎችን በኬሚካላዊ ጉዳት የሚከላከል እንዲሁም ደግሞ ሄፓታይተስን ለመከላከል እንደሚያገለግል ያስረዳል ማለት ነው። በአራተኝነት ደረጃ ደግሞ የኢትዮጵያ ባህላዊ ዕፅዋትና ባህላዊ ሕክምና ከምግብ መፈጨትና ከሜታቦሊዝም ድጋፍ ጋር በተያዘ ብዙ ኢትዮጵያውያን ቅጠሎችን እንዲሁም ደግሞ ቅመማ ቅመሞች የሆድ ጤናን በቀጥታ ጋር በቀጥታ የሚደግፉ የሆድን እንዲሁም ደግሞ የሆድ ጤናን የሚረዱ የተለያዩ ቅጠላቅጠሎች እንዲሁም ደግሞ የተለያዩ ቅመሞች ይኖራል። ለምሳሌ የሩታን እንዲሁም ደግሞ ጤና አዳምን እንኳን ብንወስድ ለሆድ ቁርጠት፣ ለደም ግፊት እንዲሁም ደግሞ በጋዝ ለሚቸገሩ ሰዎች ሁነኛ መፍትሄ ነው ማለት ነው። እንግዲህ ሳይንስ ስለ ጤና አዳምን ይላል ሲባል ለበተለይ ጡንቻዎች ላይ የሚገጥመውን የጡንቻ መሸማቀቅን፣ የምግብ አለመፈጨትን፣ ቁስልን ለማዳን እንዲሁም ደግሞ የአንጀት ባክቴሪያዊ ተገኝኖችን ለማስወገድ እጅግ በጣም ወሳኝ ነው ይላል ማለት ነው፣ ያረጋግጣል እንዲሁም ደግሞ በተጨማሪ ለምሳሌ ጥቁር ኮረሪማና የነጭ ሽንኩርት እንድብልቅ እንኳን በዚህ በተጨማሪ ብናይ የደም ስኳር ለመቆጣጠር እጅግ እንደሚረዳ እንዲሁም ደግሞ ቁስሎችን ለመፈወስ እንደሚረዳ ያሳያል ማለት ነው። ደግሞ የኢትዮጵያ ባህላዊ እጽዋቶች እንዲሁም ደግሞ ከባህላዊ ሕክምና ጋር በተያዘ ከበሽታ መከላከል ድጋፍ እንዲሁም ደግሞ ቁስልን ከመፈወስ ጋር በተያያዘ ብዙ ፈዋሾች ብዙ ጊዜ ቅጠሎችን በመጨፍጨፍ እንዲሁም ደግሞ በመደቆስ እንዲሁም በማድረቅና በመፍጨት ለቆዳ ኢንፌክሽኖች ይጠቀሙበታል። ለምሳሌ የጀስቲካን እንዲሁም ደግሞ ወይም ደግሞ የዲንጋይ ጠመቃ የሚባለውን ቅጠሎቹን በማድረግ በመጨፍጨፍ ብቻ የጨጓራ ህመምን ለመፈወስ እንደሚያገለግል እንዲሁም ደግሞ የጨጓራ ባክቴሪያዎችን ለማስወገድ እንደሚረዳ ያሳያል ማለት ነው። በጨጓራችን ብንታመም በባህላዊ የድንጋይ ጣመቃን ይጠቀማሉ ማለት ነው። አባቶቻችን በተለይ ሳይንስ የባክቴሪያ ኢንፌክሽኖችን ለመቀነስ ዘመናዊ ሕክምናዎችን እንደሚደግፍ ያሳያል። ወይ በተለይ የቆዳን ጥገና ለማነቃቃት እንዲሁም ደሞ የጨጓራ እቺ ፓይሎሪ ለማጽዳት ይጠቅማል ማለት ነው። ሌላ የሞሪንጋ የሞሪንጋ ደሞ የበሽታ መከላከል አቅምን እንደሚያሳድግ እንዲሁም ደግሞ የኦክሳይድ ጥንቀትን እንደሚዋጋ የተረጋገጠ ነው ማለት ነው። ባረዚያን ደረጃ ደግሞ የኢትዮጵያ ባህላዊ እጽዋቶችንና ባህላዊ መድኃኒቶችን ስንጠቀም ስጋቶቹ፣ ተግዳሮቶቹና እንዲሁም ደግሞ ጠበቅ አደጋዎቹ ምንድን ናቸው ሲባል ከመጠን በላይ በሚሰበሰቡበት ጊዜ በተለይ የኢትዮጵያ ደኖች ከደኖችና ከተለያዩ ተራራማ አካባቢዎች ስለሆነ የሚሰበሰቡት የብዝሃ ሕይወት መዛባትን እንዲሁም ደግሞ አራዊቶች መኖሪያ ውድመትን እንዲሁም ደግሞ የአየር ንብረት ለውጥ ሊያስከትል ይችላል። በዚህም የተነሳ በብዛት ስለሆነ የሚሰበሰቡት እነዚህ በመትከል ወይም ደግሞ ሪሳይክል በማድረግ ብንጠቀም ይመከራል ማለት ነው። አንዳንድ ተክሎች ደግሞ ለአደጋ የተጋለጡ እንዲሁም ደግሞ በመጥፋት ላይ ያሉ ስለሆኑ ሳንተካ ሙሉ ለሙሉ ባንጠቀማቸው ይመረጣል። ደግሞ ከቁጥጥር ውጭ የሆነ ከመጠን በላይ ደግሞ ከመለኪያ እንዲሁም ደግሞ ስኬል ሳይኖረው የምንጠቀማቸው መድኃኒቶች ማስረጃ ስለማይኖረው ምን ሊያደርገ እንሳ ፕሮቪዥን ሊያደርግ ይችላል ወይም ደግሞ ሰውነታችን ለአደጋ ሊዳርግ ስለ ይችላል። ስለዚህ በጥንቃቄ ወይም ደግሞ በቀመር በፎርሙላ ብንጠቀማቸው ይመረጣል። በተለይ ስሮቹና ቅጠሎቹ ቅጠሎቹ ተጨፍጭፎ የምንጠቀማቸው የመድኃኒት ባህላዊ መድኃኒት አይነቶች ስለዚህ ስኬል የግድ ያስፈልጋል ማለት ነው እንዲሁም ደግሞ አምስተኛ ደረጃ ደግሞ የኢትዮጵያ ባህላዊ መንም ሕክምና የእጽዋት ሕክምና ለዓለም ጤና ምን አይነት አቅም አበርክቷል ሲባል ተመራማሪዎች እንዲሁም ደግሞ ለአዳዲስ መድኃኒቶች መገኘት ጉልህ ድርሻን ተጫውተዋል። በተለይ የቫይረስ ወረርሽኝ በተከሰተበት ወቅት በተለይ ኮቪድ 19 በተከሰተበት ወቅት ኢትዮጵያኖች እንዲ ተወጡ ሲባል በባህላዊ ሕክምና በሚያደርጉበት እንዲሁም ደግሞ የራሳቸው በሽታ መከላከል ስርዓት በነበረበት ነው ማለት ነው፣ እንደ ሌሎች ሀገሮች ያልተጎዱ። ይህ እንዴት ነው ሲባል የኢትዮጵያ ኢትኖ ቦታኒ ወይም ወደ ዘመናዊ ፋርማኮሎጂ የመቀየር ድልድይ ላይ ነው ማለት ምርምር ላይ ናቸው አብዛኞቹ። ስለዚህ ለዓለም ጤና እጅግ ወሳኝ ሚናን ይጫውታል ማለት ነው የኢትዮጵያ ባህላዊ ህክምናና የእጽዋት ምርምር። በስድስተኛ ደረጃ ደግሞ ይህ ውርስ ወይም ደግሞ ከአባቶቻችን የቀሰምናቸው ውርሶች እንደ መጠበቅ እንዴት መደገፍ ይቻላል ሲባል የመጀመሪያው ነገር መመሪያዎችን ማዘጋጀት እንዲሁም ደግሞ ለባህላዊ ሕክምና አክብሮትን እንዲሁም ደግሞ ብርታትን መስጠት የምርምር ሰነዶችን ማዘጋጀት እንዲሁም ደግሞ ቀመሮችን በቀመሮች ማስደገፍ ሕክምናዎችን እንዲሁም ደግሞ የህግ ጥብቅና ወይም ደግሞ የህግ ከለላም ያስፈልጋቸዋል ማለት ነው። እንዲሁም ደግሞ በተለምዶ አንዳንዶችን በተለይ ችላ የምንላቸውን የህክምና ዘይቦችን ችላላቸው ከዘመናዊ ጋር አንድ ላይ አዋቅረን ልንጠቀም ይገባል። ደሞ የማህበረሰቡን ግንዛቤን ከፍ ልናደርግ ይገባል ማለት ነው። ባህላዊ ከመጣ ልክ ከዘመናዊ ጋር ጎን ለጎን መጠቀም መልመድ ይኖርብናል ማለት ነው። እንደማጠቃለያ ስናጠቃለል እንግዲህ የኢትዮጵያ ከዱር እጽዋት ውስጥ በአዳዲስ መድኃኒቶች ቁልፍ ትይዛለች ማለት ነው። እንግዲህ ይህን ቁልፍ መክፈት ደሞ የያንዳንዱ አካባቢ ያለ የማህበረሰብ መብትና ግዴታ ሆኖ ማለት ነው። እንግዲህ ጥናቶች በጥናት እንዲሁም ደግሞ በምርምር ልናስደግፍ ይገባል ማለት ነው። በወቅና በሳይንስ የተደገፉ የኢትዮጵያ ባህላዊ መድኃኒቶች ምርምር ለማግኘት ደሞ ሚዲዮ ሰብስክራይብ ሼር ማድረግ እንዳይረሳልላለ እና መሰግናል መልካም ዜ መልካም ቆይቱ